ሰላም ሰላም፣ ፍሬንዶች እንዴት ናችሁ? ሁሉ አማን ነው ወይ? አብርሸ የቄራው ነኝ። ዛሬ መጥቻለሁ። ዛሬ እንግዲህ የመጣሁት ወደ እናንተ ይዤላችሁ የመጣሁት በየቲክቶኩ በየምኑ እየተዘዋወረ ያለ አንድ ቤሩት ላይ አንዲት እህታችን ያው በሌብነት ወይም ደግሞ በማጭበርበር ውስጥ ገብታ ተይዛ ተቀርጻ ተለቃለች። ያንን ቪዲዮ ተናግሬ ነበረ። ስለሱ እንግዲህ ከባለ ታሪኮቹ የተለያዩ መረጃዎችን አሰባስቤ እንዴት አድርጋ እንዳጭበረበረች እንዴት ግሩፖችን እንዴት እንደምታደርግ ምናምን ለሌላው ትምህርት ይሆናል ብዬ ወደናንተ ይዤ መጥቻለሁ። ይህ በአረብ ሀገራት ላይ ብቻ አይደለም እንዲህ አይነት ድርጊቶች ሊፈጸሙ የሚችሉት። በተለያዩ አለማት ያላችሁ አሜሪካም ሊሆን ይችላል አውሮፓም፣ የተለያዩ ቦታዎች ያላችሁም በእንዲህ አይነት ተግባር ውስጥ በመልካም ምግባር ውስጥ ያላችሁትን የሚሸረሽር ነገር ነው፣ የተደረገው ስለዚህ እሱን ነገር መረጃዎቹን ሰብስብ ያለው ከባለታሪኮቹ ከተበሉት ሰዎች እንዴት አድርጋ እንዳጭበረበረች እንዲሁም ደግሞ መረጃውን ቪዲዮ እንዴት አድርጋ ቪዲዮ ሰርታ እንዳጭበረበረች ማለትም በመኪና አደጋ ደርሶብኝ ነው ምናምን ብላ አጭበርብራ እንዴት እንዳደረገች እና ደግሞ እዛ ድረስ ሄደው እንዴት ሊይዟት እንደቻሉ አስረዳችኋለሁ፣ እነግራችኋለሁ። ይህ ነገር ለሌላውም ትምህርት ይሆናል። እኔ ጋር ስትመጡ እንቅጭንቅጯን ነው የምነጋገረው። ይህንን ነገር ባልፋት እንኳን ህሊናዬ ስለማይፈቅደው፣ ለሌላውም ትምህርት ይሆናል። ለምን በበጎ ምግባር ውስጥ የሚገኙ እህት ወንድሞቻችንን እዚህ ጋር በእንዲህ አይነት መልኩ ማስተማርና መናገር ግድ ይላል። ስለዚህ ይህንን ነገር ይዤላችሁ መጥቻለሁ ማለት ነው። በተረፈ ያው አንዳንድ ሰዎች በአብዛኛው የተንቢና ምናምን እነዚህ እንትኖች ጋር የሰራሁትን ቪዲዮ የተናገርኩት ነገር አለ። ተናድጄ ያንን ልጅ እንዴት አድርጋ ትጨፈጭፏለች? የአረብ ሀገር ሽንት ቤት ስታጥቢ እንዳልነበርሽ አሁን ሄደሽ ድሀ ትንቅያለሽ ብዬ የተናገርኩትን መቼም አምሳ ሺህ ቃላቶችን ተናግሬ እሷን ብቻ ቆርጣችሁ እንዴት የአረብ ሀገር እንደዚህ ትላለ? አዎ የአረብ ሀገር ሽንት ቤት አጣቢ ናት። እደግምላችኋለሁ። ሽንት ቤት ማጠብ እንደ ነውር እንደውም እንደ ዝቅተኝነት የምታስቡ ሰዎች ካላችሁ እናንተ ደካማ አስተሳሰብ ያላችሁ መሆናችሁን ሳልነግራችሁም አላልፍም። ለምን እኔ ሄዳችሁ ወረድ ብላችሁ ይዩ። ወላስ ሸፍጥ ሊቭ ገብቼ አሳያለሁ። ስራዬን አሳያለሁ። አላፍርበትም። መስራት ነውር አይደለም፣ መስረቅ እንጂ። ስለዚህ አጉል አታካብዱ። የሆነ ብዙ ቃላቶችን ይሄንን ነው ሁልጊዜ እናገራለሁ እኮ አንደ በቴን አምላኬው አንደ በቴን ግታልኝ ብዬ ነው ቪዲዮውን ላመጀምረው። ለምን አበሻ ከብዙ መልካም ነገሮች ጥቂቷን ቆርጦ ለምን ያንን ቃል ተጠቀመ ሳይሆን እንዴት ይጠቀማል። አዎ የአረብ ሀገር ገረርነን እናውቃለን፣ ሁላችንም እኔ እኔ እኔ ግርድናዬን አውቃለሁ። ግርድናም የመጣሁት ላይክ እንደናንተ ድህነት አሳዶን ነው የመጣ ነው፣ ሰው ሀገር ላይ ስለዚህ ስራን እንደ ነውር አትቁጠሩት። አዎ ገረር ነኝ እኔም ጭምር ምንም የሚያሳፍር ነገር የለም። ይህንን ነገር ያልተረዳችን ሰዎች ምናምን ካላችሁ ሶሪ ለዚህ አነጋጋሪ ባናታችሁ መተከል ትችላላችሁ። እኔ የእናንተን ቃላት አሰነጣጠቅ ውስጥ ገብቼ አረ እንዲህ ነው እንዲህ ነው በቃ በየተንቤ በሰራሁት ቪዲዮ ምናምን ይቅርታ መጠየቅ ባይገባኝም ይቅርታ፣ አጥፍቼ ከሆነም ፍሬንዶቼም፣ እነሱንም መልካም እህቶቼን፣ እህቴ ናት፣ መልካም ወንድሜ ነው። እሱም በሚዲያ ነው የማውቃቸው። በቃ መልካምነታቸውን ይዘው ይቀመጣሉ። ከዛ ውጭ ግን በመነጋገር ማመን አለብን። እውነታውን ይዤ ነው መጥቼ በቪዲዮ ክኬ ስናገር የነበረው ይቅርታ መጠየቅ ይቅርታ መጠየቅ ትንሽነት አይደለም፣ ትልቅነት ነው። አሁንም ደግሜ ይቅርታ እጠይቃለሁ፣ አጥፍቼ ግን አይደለም ይቅርታ ማለት ስላለብኝ ሕሊናዬን ደስ ስለሚለው ገባችሁ። ስለዚህ አሁን ይህንን ርዕስ ዝጉት። አትንጫጩ በየቲክቶኩ በየምኑ እንዴት ያረባ ሀገር እንዲትን እንትን ይላል ምናምን። አንዷማ ጠንብርኩሴን ያወጣችኝ ከፍ ዝቅ አድርጋ ነው። እንዲ የነገን ሁላ እየተዋሰች ነው ስዘረጥጠኝ የነበረው። በእርግጥ እኔ አፍ ሲል እንዴት ነው አንዳንድ ሰዎች አፋቸውን እንደዚህ ሲከፍቱ ባዶ ጭንቅላታቸው ስለሚታየኝ አዝንላቸዋለሁ እንጂ ምንም አልቀየማቸውም። በሚገርም ሁኔታ አልቀየማቸውም። ለምን ለምን ያንን ቃል ተናገረ ብላችሁ አይደለም ያሰባችሁት። አዎ ገረርነን እኮ እንዴ። ስራ እኮ ያስከብራል እኮ ሰርተን መሰለኝ እኮ ለቤተሰብም ለምንም ስንረዳ የነበረው እኔ በዛ ሰዓት የተጠቀምኩት፣ እንዴት ትንቅ ያለሽ አንቺም እኮ ደሃነሽ ለማለት ነው። እናንተ አፈታታችሁ ትንሽ ጠበብ ስለሚል አስተሳሰባችሁ በቃ የምትወስዱት አመለካከት የሆነ በቃ እንደ መንደር እዛ በየፔጁ በየምኑ ስትግማሙ አደለ? የምትውሉት እዛ ስትሰዳደቡ ምናምን ያንን ጭንቅላታችሁን ይዛችሁ እኔ ጋ አትምጡ። እኔ በቃ እውነታውን ነው ማስቀምጥላችሁ ያውም በቅንነት እንጂ የሆነ በጥላቻ ምናምን አይደለም። እኔ የተንቢንም አልጠላትም፣ ያንንም አላውቀውም። እኔ በየተንቢ ነው ያወኳት ያወኩት የተንቢንም እኔ በቅርብ ነው ያወኳት። ብዙ አልከታተላትም ነበር። ለምን እኔ አንድ ቀን እንደውም ሳላወርዳት እችል ልጅማ አልቀርም እያልኩኝ እያሰብኩ ነበር። ለምን ቪዲዮዎቿን ማምጣት ይቻላል፣ እንደዛ ቂጧን እየገለበች እንዲህ እየደነሰች እኔ አማራን አይደለሁም እንዲህ እንዲህ ምናምን በምትልበት ሰዓት የነበረውን ማምጣት ይቻላል። ግን ያለፈ ታሪክ ለአሁኑ ዋስትና አይሆንም። አሁን ያለችበት መልካም ሁኔታ ከሆነ መልካም ነው። ተጠቅማ እየተጠቀመች ነው። በቃ አለቀ። ይሄ ነው ጉዳዩ። አጉር አታካብዱ፣ ስዕል አትሳሉ። ኦኬ በተረፈ የቤተሰቡ ቤተሰቡ ተገኝተዋል ብላችኋል። በጣም ቴንኪዩ ስላገናኛችኋት፣ ከቤተሰቡ ጋር ማለት ነው። እሱን ትክክለኛ ቤተሰቡ ከሆነ የሚረዱ አካላቶችም ስላሉ ወደ እነሱ እንትን እንላለን፣ ግን ማረጋገጥ ይገባናል። አረጋግጠን ይህንን ዛሬ ይዤላቸው የመጣሁት ታሪክ ይህንን ነገርም ይወክላል ማለት ነው። እስኪ ወደ ታሪኩን ንግባ። ወደ አጭበርባሪዋ ማለት ነው ቤሩት ላይ ስለተገኘችው ከነ ቪዲዮቿ፣ ከነ ማስረጃው ላሳያችሁ ነው የመጣውት ዛሬ። በመጎ ምግባር ያላችሁ እንድትማሩበት ነው። በተረፈ መጣው ኦኬ፣ ተመልሼ መጥቻለሁ ማለት ነው። እንግዲህ አሁን ወደ ታሪኩ ቀጥታ እንግባ። ስለዚህች ልጅ ታሪክ ነው ይዤ የላችሁ የመጣሁት በዚህ ይሄ ይሄ የምታዩት ቪዲዮ ያው አብረዋት ከያዟት በኋላ ነው። እዚህ ጋር አሁን ስለዚህች ልጅ ያናደዱኝን ሶስት ነገሮች ማስቀመጥ ፈልጋለሁ። እዚህ ጋር በሌሎች ላይም ሳየው የምናደደውን ነገር ላሳያችሁ ፈልጋለሁ። አንደኛ አጭበርበራለች ቪዲዮ ሰርታ፣ ቪዲዮንም አሳያቸዋለሁ። እንዴት ብላ እግሯን ጠቅልላ ምናምን ግሩፕ ላይ ልካ፣ እንዴት እንደላኩላት ብር። እንግዲህ አምስት ሺ ብር ነው የላኩላት፣ አምስት ሺ ይኸው ከነ ማስረጃው ነው የተላከልኝ፣ የላኩበት ማለት ነው። አዝ ነው ማለት ነው። አሁን እቺ ልጅ ያደረገችው ለምንድን ነው ወደ ሚዲያ ያመጣኋት? ታሪኩን ሰብስቤ ማስረጃውን ይዤ ነው ወደ እናንተ የመጣሁት ማለት ነው። ሶስት ነገር አጥፍታለች። አንደኛው ምንድን ነው ማጭበርበሯ ነው ምንም ሳትሆን ጤነኛ ሙሉ ጤነኛ ሆነ እግሯን ጠቅልላ ምናምን ግሩፖች ላይ አለ ግሩፕ ላይ ልካ ነው እንትን ያለችው። ስለ ግሩፖች እመጣለሁ። ሁለተኛ ነገር ደግሞ በሃይማኖት ሽፋን የመጣችው ሙስሊም አይደለችም። ጠምጥማ እንዲ ምናምን ብላ ነው፣ ቪዲዮውን አሳያችኋለሁ። ያው እንደምታዩት ጠምጥማ ምናምን ነው በሃይማኖት ሽፋን። የግሩፖች እንግዲህ የተለያየ ግሩፖች አሉ የክርስትና አለ፣ የኦርቶዶክሳውያን አለ፣ የፕሮቴስታንት አለ፣ የሙስሊሞች አለ፣ የሁሉም ግሩፖች አሉ። ያው በመንፈሳዊም ህይወት ሊሆን ይችላል፣ በመረዳዳትም ሊሆን ይችላል። በጣም ብዙ ግሩፖች አሉ ማለት ነው። ስደት ላይ አብሶ ያላችሁ ብዙ ግሩፖች ትጠቀማላችሁ። በእኔ የማውቀው አረብ ሀገር ነው። አሉ ብዙ የማውቃቸው ብዙ ግሩፖች ይከቱኛል። ግን ያው ብዙ ቪዲዮዎች ወይም ደግሞ ብዙ እንትን ስለምል ስለሚሞላ እወጣለሁ። ግሩፖችን አውቃቸዋለሁ። ስለዚህ በዛ ምክንያት ጠምጥማ ነው እዛ ሙስሊሞች ግሩፕ ጋር የገባችሁ። ያስገባት ሰው ማን ነው የሚለው መጣራት ይኖርበታል ብያታለሁ። ባለ ታሪኳን ሳናግራት እዛ ግሩፕ ላይ ያስገባው ሰው ጋር ተባብራ ሊሆን ይችላል ይሄን ስራ የሰራችሁ የሚል አመለካከት አለኝ። ሙስሊም መስላ ከዛ በኋላ አምስት ሺህ ብሩን ላኩላት ማለት ነው። በሦስተኛ ደረጃ ደግሞ ከምንም በላይ ኢትዮጵያዊነትን እማያጎላ ዘረኛ። አሁን እኔ ዛሬ ማወራውን ከሃይማኖት ጋር ከዘር ጋር ምናምን እንዳታገናኙብኝ። ምንም አይነት ነገር አገናኛለሁ ብለህ የምታስብ ከሆነ ባና ተተከላይ መለከተኛ። ግን እኔ ማወራው ትክክለኛውን ነገር ነው። እቺ ልጅ በአማርኛ ትችላለች አማርኛ ልጆቹ ሄደው ሲይዟት ኦሮመኛ ነው የምችለው ብላ በቃ ግግም ኦሮመኛና አረበኛ ነው ማውራው፣ በቃ በአረበኛና በኦሮመኛ ነገር ግን እዛ ቆይ ታሪኩ ላይ እመጣላችኋለሁ። የተላከላቸው ሰዎች እንዴት እንዴት እንደተላከ መጀመሪያ ላስረዳችሁ። በመጀመሪያ እችን ልጅ የምታውቁ ግሩፕ ላይ የተላከባችሁ ሰዎች በእንዲ አይነት መልኩ ካላችሁ፣ ከአሁን ቀደምም ከአምስት ሺህም በላይ ከነዚህ በፊትም 200 ዶላር አስልካለች በማን እንደሆነ ገና አልታወቀም። ያው ይህችን ልጅ ያያችሁ እንግዲህ የላካችሁ ሰዎች ወደ እኔ እንዲያው አሳስባለሁ። ለምን መማማርና ለሌላው ትምህርት መስጠት አለብን? በእንዲህ የቤሩትን ኑሮ እናውቀዋለን። ቤሩት ላይ በዚህን ሰዓት ስራ የለ፣ እህቶቻችን በችግር ውስጥ ነው ያሉት። እንደገና ዶላር የለም፣ ኑሮ ውድነቱ በተለያየ መልኩ በቃ ግጭት ነው በቃ እንዳለ ለዜጋው እንኳን ያልሆነ በእርዳታ ነው ያሉት። እንግዲህ አስቡት። ግን እቺ ልጅ አሁን እዚጋ ግሩፕ ላይ ይህንን ቪዲዮ ላከች። እግሯ ላይ ጠምጥማለች እንደምታዩት፣ በፎጥ አድርጋ በኦሮመኛ ነው ያወራችው። እንግዲህ ሶስተኛውን ነገር ዘረኝነቷን ነው የጠላሁት። ዘረኛ እንዴት እንዴት አማርኛ መቻሏን እንዴት አወቅ ካላችሁኝ፣ እንግዲህ ታሪኩን ስሙት። ከታሪኩ ስጀምርላችሁ ግሩፕ ላይ ላከችው ይህንም ቪዲዮ። ሙስሊም እህቶቻችን ያሉበት ግሩፕ ነው። ከዛ በኋላ ያለሽው የት ነው ሲሏት፣ የአራት ሰዓት መንገድ ነው ያለሁትኝ። መተን እንስጥሽ ምናምን ነገር ሲሏት ማለት ነው ሰብስበው ወደ አምስት ሺህ ብር ሰብስበው በቤሩት ማለት ነው የቤሩት ብር መተን እንስጥሽ ሲሏት፣ የአራት ሰዓት መንገድ ነው ምናምን ነገር አለቻቸው። ሲጀመር የአራት ሰዓት መንገድ ቤሩት ላይ የለም። ቤሩት ማለት ጥቂት እንዲ ትንሽዬ ናት፣ አዲስ አበባ በሏት። በቃ ምን ሶሪያ ነው እንዲ የምትኖረው? ከዛ በኋላ ኦኬ ሺ በማን እንላክልሽ ምናምን ነገር ሲሏት በማን እንትን ትላለች የሆነ አረብ አያቃትም እሱም ሀራም ያሳዝናል፣ እሱም ትሰሙታላችሁ በሱ መታወቂያ ትልክላቸዋለች። እዛው ላይ ከዛ በኋላ በሱ አምስት ሺ ይልኩላታል ከዛ በኋላ አምስት ሺውን ላጥ ታደርጋለች እንትን ትላለች። ልክ አምስት ሺ ከገባ በኋላ በምን ይጠራጠራሉ፣ እዛው ግሩፕ ላይ ፕሮፋይሏን ትቀይራለች። ፕሮፋይሏን ስትቀይር እንዴት እንዴት እንደዛ ልታደርግ ቻለች ምናምን ነገር ብለው ሲደውሉ እንትን ትላለች ትላለች። ከዛ በኋላ ምን ይሏታል? ድጋሚ አንድ ሺህ ስድስት መቶ ብር ልንልክልሽ ነው አሰባስበናል እና ያለሽበትን ወይም ደግሞ ንገሪን ምናምን ነገር ሲሏት ምንም ከዛ በኋላ ምን ያደርጋሉ? የተላከላቸው መታወቂያ ላለ የአረቡ አረቡ ጋር ደውለው ምንድን የሰጣት ልጅ የት ነው አካባቢው ምናምን ነገር ሲሏት፣ ሰሊም እስላም ሰሊም እስላም ማለት እዚሁ ቅርብ ናት እዚሁ ከተማ ነው ያለችው። እሱ ያለችው የአራት ሰዓት መንገድ ነበር ያለችው። ከዛ በኋላ ሄደን የሰጣሃት ምናን ነገር ሲሏት ላራ አደለም ራሷ መታ በክብር በእግሯ ተራምዳ መታ ተረክባ ነው ለካላሽ ያለችው። ወደ ቤት እንግዲህ ተኝታለች የተባለች እና ጠቅለላል ምናምን ያሳየቻቸው። ከዛ በኋላ የሄዱና እሺ፣ ያለበትን ቦታውን ንገረን፣ ሰፈሩ ምናን ነገር ሲሉት እንዳልኳችሁ ሰለም ስላም የሚባል ቦታ ነው ያሉት ምናን ነገር ይሏት። ኦኬ፣ ስለዚህ እባክህን 1600 ብር ልከናል፣ እንላለን ከዛ በኋላ ለአንተ ነው ይላክ ነው እንላለን። አንተ አዘግያትና እኛ እስከምንመጣ ድረስ ከዛ በኋላ እኛ ስንመጣ እንትን ትላለህ ምናምን ነገር ይሉታል። ኦኬ ነግረውት ነው ይሄንንም አሳምነውት ነው። አንተ በዚህ በወንጀሉ ላይ ተሳታፊ ነህ አንተም እስር ቤት የምትገባው ምናምን ነገር ሲሉት፣ ኧረ በለው እኔ ምንም የማውቀው ነገር የለም፣ እኔ አውጣ ነው ያለችኝ። አወጣውና ሰጠው፣ ምናምን ነገር አለ አረቡ። ከዛ በኋላ ልክ ሄደው ላሳጥርላችሁ፣ ሄደው እዛ ቦታ ላይ ይጠብቋታል። በመኪና ሄደው አራት ሆነው ይሄዳሉ። እሷ ነይ መቷል ብርሽ ነይ ውሰጂ ይላታል። እዛ ቦታ ላይ ሰከን ሰከን እያለች እየተራመደች 1600ንም ልትልጥ ማለት ነው 5000 በልታ እንደገና 1600ንም ልትረከብ ስትመጣ ጋማ ይሏታል። ከዛ በኋላ ሲያወሯት ይሄ እዚህ ቦታ ላይ ነው ያናደደኝ። አማርኛ አልችልም ኦሮመኛ ነው የምችለው። ደግነቱ ኦሮመኛ የምትችል ማብራቸው ይዘው ሄደው ነበር። በኦሮመኛ ሲያወሯት እኔ አደለሁም እኔ ማቆ ነገር የለም ምናምን ነገር። ከዛ በኋላ በማን ነው ይሄንን ነገር እሷ ሳትልክ በፊት ይሄንን የአረቡን ሳትልክ በፊት የማንን የማንልካለች መሰላችሁ? እንላክልሽ በማን ሲሏት የአረቡን ከማሰባቸው በፊት የሆነች የአበሻ ሴት ኢቃማ፣ የመኖሪያ ፈቃድ በእሷ እንዲላክ መጀመሪያ የሱዳን ስትልክ በሱዳንማ አንልክም አሏት። የአበሻ ልጅ ልከዋል። ሶስት ሰው ይዛ ገደል ልትገባ ነበር ማለት ነው። አንድ አበሻ ልጅ አለች። አንድ ሱዳኑ ያው የሱዳን ሚስት ናት የሱዳን እዛው እንትን ናቸው። እኔ ሱዳን አገባች ለምን ምናምን አልልም። እንደፈለገች መሆን ትችላለች። ነገር ግን አራድነት በዚህ ኑሮ ውድነት በዚህ እህቶቻችን ስቃይ ውስጥ ባሉበት ልጅቷ ይቺ ባለ ታሪኳ ስትነግረኝ እያለቀሰችው ላኔ የነገረችኝ ተበድረው ሁሉ መርዳት ስላለባቸው በቃ የረዱት። እንግዲህ የአረብ ሀገር ያሉ እህቶቻችን ለዚህ ነው። የአረብ ሀገር ሴት ሻማናት ቀልጣ ለሌላው ብርሃን ትሆናለች ስል አንዳንድ ሰው ምርር ይለዋል። አይደለም እየመረረን ቢሆን ትውጠዋለህ ለመርዳት ምናምን እንደ አረብ ሀገር እንዳሉ ምንም የሉም። እኔ አረብ ሀገር ስላለው አይደለም አረብ ሀገር በመኖሬ ነው ያየኋቸው። በሌላቸው እንኳን ሲሰው የሆነ ነገር ሆንኩ ሲል አውጥተው መስጠት ነው። አያችሁ፣ ይሄን የጎዳቸው ስለዚህ፣ ከዚህ ነገር እንድትቆጠቡም ነው ይሄንን ነገር ይዤላችሁ የመጣሁት። ከዛ በኋላ የሶስት ሰዓት ሙሉ ነው እንግዲህ፣ እንደምታዩት አስፋልት ላይ ሲያወሯት ምን ቢሏት፣ እኔ በቃ ምንም እንትን ምንም የማውቀው ነገር የለም። ከዛ አረቡ ምንትን ብሏት ተናገራት፣ ምናምን እኔ እንገደልከቺ ነው አንቺ ነሽ ምናም፣ ኦኬ ቤት ሸት ነው ምናን ነገር ብሏት፣ አምስት ሺውን ታመጫለሽ አታመጭ ምናን ነገር ሲሏት እኔ አምስት ሺውን በቃ መጨረሻ ላይ አመነችና፣ አምስት ሺውን ሳይሆን አንድ ሺህ አንድ ሺህ ከምናምን ያለው የቀረው ምናምን ነገር እንግዲህ በሶስት ቀን ውስጥ ጭጭ አድርጓለች። አያችሁ ሶስት ሺህ ምናምን የሚሆነውን ማለት ነው። ለምን ብትሉ የሰው ብር የሰው ነው። ለፍታና ጥራ ግራ አይደለም ያገኘችው። በዚህ አይነት ከነሱም በፊት 200 ዶላር የተላከም አለ። እንግዲህ አስቡት ሌሎችንም እየበላች ነው ማለት ነው። ለዛም ነው ጃት የመጣሁት። በዚህ አካሄድ ብዙዎች ተበልታችኋል። አሁንም ሬዲ የሆነበት ነገር ይኖራል ብዬ አስባለሁ ለመርዳት እናንተ ማለት ነው። ለምን እግሯን ጠምጠማ ምናምን ነው በኦሮምኛ ነው ያስተላለፈችውም። ከዛ በኋላ እዛ ቤቷ ይዘዋት ሲሄዱ ሱዳኖች አሉ። የሱዳን ሚስቶች ናቸው ምናምን ከዛ በኋላ ምንድን ነው ሲሉ ሱዳኖቹ እንደዚህ እንደዚህ አድርጋ ነው ምናምን ነገር የታል ሱዳኑ የታል ፓስፖርቱ የተላከለት ለካ ባሏ የባሏን እሱ ጀበል ሄዷል። ምንድን ነው ጀበል ማለት ገጠር ሄዷል ለስራ ባሏ ሱዳኑ ማለት ነው። ከመሳቢያ አውጥታ ነው ፓስፖርቱን የላከችው ለነሱ ማለት ነው። ቶሎ እንዲላክላት ማለት ነው። ከዛ እሱ ሲመጣ እንዲያወጣ ማለት ነው። እሱም የሚያውቀው ጉዳይ ምንም የለም። ሱዳኑ ራሱ የሚያውቀው ጉዳይ የለም። በሚገርም ሁኔታ ከዛ በኋላ እሱ እሱ መጥቶ ምንድን ነው ሲል እንደዚህ እንደዚህ እንደዚህ ከዛ አንተም ለምትገባ እሷም ነው ሁሏችሁም። እቺ አበሻዋም ትጠራ ተባለ። አበሻዋ ትጠራ ስትል የአበሻዋ እህቷ መጣች። ምንድን ነው ስትል እሷም እንትን እንዳለችበት። ከዛ በኋላ አማርኛ ጓደኛዋን አስጠርተው እንትን ሲሉ ቆይ፣ አንቺ ጓደኛሽ ናት አይደል? አዎ። ለምን እኔ ብር ተልኮልኛል፣ አውጪልኛለች ወረቀት ስላለኝ በየዋህነት ነው ላውጣላት የሄድኩት እንጂ ምንም የማቀው ነገር የለም። ማለት ጓደኛሽ ናት ስትላት፣ አዎ። እንዴት ነው የምትግባቡት አንቺ በአማርኛ ነው እሷ በኦሮመኛ እንዴት ነው የምትግባቡት? ኧረ አማርኛ ትችላለች እንዴ፣ በአማርኛ ነው እንጂ የምተግባብተን አልችልም እያለች አይደል? እንዴ እንግዲህ፣ የሌባ አይነ ደረቅ ይሄ ነገር ብዙ ነገሮችን ያመጣል፣ ብዙ መዘዞችን ያመጣል። በአጭሩ መቅጨት የምችለውን ልጆቹ እየለመኗት፣ እኔ ቪዲዮን ያው ፊቷን መሸፈን ስላለብኝ ነው ያንን ግን ማውጣት ስላለብኝ ነው። ብዙ ግሩፖች ጋር ተልእኮ ሊሆን ይችላል ይሄ ጠቅልላ ያለውን ይሄ ማይሆን ነገር ነው። ይሄ ማይሆን ነገር ነው። ከዛ በኋላ ምን ያደረጉ፣ ወይ ልጅቷን ሶስታችሁም ወደ እስር ቤት ሊብነንየውም፣ ሱዳኑም፣ አበሻዋም አንቺም ወደ እስር ቤት ትሄዳላችሁ ወይ አምስት ሺህ አምጡት ተባሉ። ከዛ በሰዓቱ አምስት ሺህ ያለ የለኝም ምናም ነገር ብላ ነበረ። ሱዳኖቹ እንደምንም ብለው ተሯሩጠው እንግዲህ እዚህ ነው ያህል እሱን ለማዳን ለማዳን ሱዳኑን ለማዳን ብለው አምስት ሺውን ሰብስበው መተው ሰጧት እንደምታዩት ሱዳኑን በጥፊ ሲለግጋት ምናምን ነበረ እንዳያችሁት። ቪዲዮን መቼም ተለቋል በየቦታው ተናዶ ነው። እና እንዲህ አይነት ሰዎች ስላሉ ጥንቃቄ አድርጉ። በቃ የምትልኩትን ዳይሬክት እኔ በቃ ሰው የሆነ ነገር አውጥተ የሆነ ድሃን ወይም ደግሞ ዝቅተኛ ድሃ ስል ያው ቅር እንዳይላችሁ፣ ደግሞ ይህችንም ቆርጣችሁ አውጥታችሁ መዘዝ አምጡ አሏችሁ። ድሃ ድሃነን ሁላችንም ድሃ ስለሆነ ነው ስደት የመጣ ነው እና እንደዚህ አይነት ሰዎች አምጥተን በነሱ የገቢ ምንጭ ማድረግ እንዲሁም ደግሞ በተዋሸ ሁኔታ ውስጥ ሆነን እንዲህ አይነት የምናደረገው እንደዚህ ዋጋ ያስከፍለናል አንድ ቀን የዘራኸውን ታጭዳት አለ እኔ ያናደደኝ ከምንም በላይ ቤሩት ላይ እየኖረች እንደዚህ አይነት አራድነት መጠቀም በእህቶቻችን ላይ እንዴት ተቸግረው እንዳለ ታውቃለች ቤሩት ላይ ኑሮ በቃ ፉል የሆነ ዝቅ ያለ ነገር ነው በቃ እና በዚህ ሁኔታ ላይ ብር ልከውላት እንደዚህ ማድረጓ ተገቢ ነው ትላላችሁ እናንተስ እቺ ልጅ አሁንም ቢሆን ግሩፕ ያላችሁ ምናምን እንዲ አይነት ቪዲዮ ሲለቀቅላችሁ ሲላክላችሁ እንዳታምኑ ማለት ነው። እንዳታምኑ ወይ ከባለ ታሪኩ ጋር ሄዳችሁ ሜቢ እናንተ ያሰባሰባችሁት እንኳን እንዳለ መሄድ ባችሉ የሆነን ሰው ሰይማችሁ ብሩን ሄዶ በአካል ሄዶ አይቶ እንዲሰጥ ማድረግ ነው እንጂ ያለባችሁ፣ ኤ ላኩልኝ ስለተባለ ብቻ መላክ ፈጽሞ ተገቢ አይደለም። እንዳልኳችሁ የትኛውም ዓለም ላይ ኑሩ ስደት ላይ ያላችሁ፣ ስደት ተብላችሁ የወጣችሁ አረብ ሀገርም፣ አውሮፓም አሜሪካም እንዴት ብሩን እንደምታመጡት ታውቁታላችሁ። ግን አይምሯችሁ መርዳት ስላለበት ነው የረዳችሁት። ግን የምትረዱትን ብራችሁ ምን ላይ ነው የሚውለውን ማውለው የሚለውን እንድትገነዘቡ ነው። ወደ እናንተም እች ልጅ ይዣት የመጣሁት ማለት ነው። ከምንም በላይ የሚያስቀው ነገር ምንዶ ታውቃላችሁ? 1600ውን ልከናል ብለው ልጆቹ እየጠበቀች አረቡ እሷን ብለዋታል ግሩፕ ላይ ልከን እልሻለ አረቡ ብለዋት ስለነበረ የግድ እነሱ ሄደው መያዝ ስላለባቸው ቀናትን እየጠበቁ ነበር ተሰብስበው ለመሄድ ማለት ነው። ሶስት ቀን ሙሉ አረቡን እየጨቀጨቀችው ነበር። እና ቦይሱን ቆይ አስደምጣችኋለሁ። ምን ትለዋለች? ጭራሽ እግዚአብሔር ያየልሃል እሺ፣ ያንተን ያደረግከውን ቢያንስ እንኳን ብሬን እንዴት ትበላለ? አምጣና ስጠኝ ምናምን። ሶስት ቀን መታገስ አቅቷት ማለት ነው። ተልኳል ስለተባለ እንዴት ትበላኛለ ብሬን በሰው ብር ጭራሽ እሱን ትረግሟለች። ፈጣሪ ያየልሃል ምናምን ነገር። እሱም ምላሽ ሰጥቷት ነበረ በሚገርም ሁኔታ። ልክ ነሽ ፈጣሪ አያል የሁላችንንም ስራ ቢያንስ እንኳን አንቺ ሌባ ሆነሽ እኔን እንትን ትይኛለሽ ብሎ ነው የመለሰላት። በአመድ ሳሪ ነው ኦኬ

እዚህ ጋር ማሰብ ያለባችሁ አንደኛ ሱዳን ያገቡ ናቸው። እነዛ ሰዎች ሱዳኖች ውስጥ ምን አይነት አመለካከት ነው ለአበሾች የሚኖራቸው? ሁለተኛ አረቡንም ጨምረዋል። ይሄ አረብ እንግዲህ ማሩፍ ነው፣ ያን አብሯት የሄደውን አበሻ እንኳን የሚያውቀው ነው። እንግዲህ አስቡ። በጣም የሚረዳ አበሾችን ምናምን ነገር ነበረ። ከዚህ በኋላ አለ ከዚህ በኋላ እንደው የእናቴ ልጅ እንኳን መታወቂያ ያህል አንዴ ብር ላውጣ ብትለኝ አልሰጥም ነው ያለው። ማንንም አረዳም ነው ያለው። አያችሁ፣ ብዙ መልካም ሰዎችን እናጣለን በእንዲህ አይነት መልኩ በእንዲህ አይነት አራዳ ነኝ ብለው ያውም እኮ ሰገጤ ስግጥ ያለች ሰገጤ እኮ ናት። ስለዚህ እንደዚች አይነቷ ሰገጤ አራዳ አራዳ ልጫወት ብላ፣ ቢያንስ እንኳን አራዳ አራዳ ለመጫወት እኮ ቢያንስ የበለጠ ከሰው የበለጠ ጭንቅላት ሊኖርሽ ይገባል። ዝም ብሎ እንጭጭ ጭንቅላት ይዘሽ ይኸው ገደል ገባሽ። አየሽ፣ ገደል ገባሽ። ስለዚህ አሁን አሁንም ቢሆን በዘረኝነት በምናምን ኖራችሁ አማርኛ እየቻላችሁ አማርኛ አላወራም ምናምን፣ እናተው እንደው እንደው እና እንደው ምን ብዬ ላስረዳችሁ ቋንቋ እኮ ነው። ቋንቋ ነው እኮ አማርኛ ማለት። መግባቢያ ቢሆን ምንድነው ችግሩ? ይኸው አሁን ሁላችንም እንግባባበታለን ምናምን እኔ አማርኛ ተናጋሪ ስለሆንኩ አይደለም። የቋንቋ የበላይነት የለም፣ የህዝብ የበላይነት እንጂ። ህዝብ ማለት ሁሉምንም ያጠቃልላል። ከ80 በላይ ቋንቋዎች አሉን፣ ከ80 በላይ ብሔር ብሔረሰቦች አሉን፣ ከ80 በላይ ባህሎች አሉን። እነዛ ናቸው በቃ እንዲከበሩ የምንፈልገው እንጂ የአንድ አማርኛ ተናጋሪ ስለሆነ ብቻ የበላይነት አለው ማለት አይደለም። የሁሉም ነው ኢትዮጵያ። ነገር ግን አንድ የሚያግባባን አይደለ፣ አንድ ነገር አለ። ኢትዮጵያ ውስጥ አማርኛ ተናጋሪ በአማርኛ እንግባባለን ሁላችንም የየትኛውም ቋንቋ ላይክ እንዴት ነው አሁን? በኢንተርናሽናል ደረጃ እንግሊዘኛ ተናጋሪ የትኛውም ሀገር ሄዶ ይግባባል፣ አደለ? ለምን እንግሊዘኛ አውራሃለሁ ምናምን አይልህም፣ በቃ ተግባብተህበታል። በቅንነት ከሆነ እዚህ አገርም አሁን ለምሳሌ ከፊሊፒንዬ፣ ባንግላዴሽ፣ ወይም ሱዳን ወይም ሶሪዬ ወይም የተለያዩ ዜጎች ጋር ጓደኝነት ብንመሰርት በምን ቋንቋ ነው የምንግባባው? በአረበኛ ነው። ለምን አረበኛ የሁሉ መግባቢያ ሆኖ እዚጋ ያገለግላል ማለት ነው። ስለዚህ በቅንነት እንውሰደው። አማርኛ እየቻሉ አማርኛ ላወራም ይላሉ ብዙ ጊዜ። አሁን ያኔ ችግር ውስጥ በጣም ማዳሞች እየጣሉ እየመጡ ኤምባሲ፣ ኮሮና የመጣ ሰዓት በጣም ተፈርቶ ችግር ውስጥ የተገባ ሰዓት፣ ፍንዳታውን በነበረበት ሰዓት ምናምን በጣም ችግር ውስጥ እኛ በጣም ከተለያዩ ሰዎች እንትን እያልን በምንረዳ ሰዓት፣ አበሾችን በጣም የሚያናዱ ሰዎች የሚያጋጥሟቸዋል። አማርኛ እየቻሉ ልትረዳው እየመጣህ እየጠየቀው የራሱን ቋንቋ ያወረሃል። እና እንዴት ነው የምትግባባው? ታዲያ እንዴት ነው የምትረዳው? ዘረኝነታችሁን ተውት። ኢትዮጵያዊነታችሁን ያዙ። ከዛ በኋላ በምችለው አማርኛም ሰባብረህም ቢሆን እንግባባ እንግባባ እና ከዛ በኋላ እንረዳዳ። አለቀ። ይሄ ነው ያለው ነገር። በተረፈ ቪዲዮ እንዳይበዛባችሁ ይሄ ነው ያለው ነገር። ግሩፖች እባካችሁ፣ ብዙ ግሩፖች ስላላችሁ ነው እንደዚህ ሲላክላችሁ ቢያንስ አንድ ተወካይ አድርጋችሁ ሄዳችሁ ባለታሪኩን አይታችሁ ብራችሁን ስጡ። የትኛውም ዓለም ላይ ያላችሁ ማለት ነው። ይሄን ልላችሁ ነው። እስኪ እሷን ላቅርብላችሁ። በኦሮመኛ ነው ያስተላለፈችው መልዕክቱን። ጥቂቱን ላሰማችሁና ልሰነባበታችሁ። በተረፈ በስደትም በሀገር ውስጥም ያላችሁ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ bye